ሁሉ ነገር ምክንያት ያ መሆን የለበትም። በቃ እኔ ትችዋለሁኝ እኔ እረስችዋለሁኝ ሁሉ ልጅ ራሱቻ ታለኝ በአእምሮዬ ላይ የለችም። አሁን ደውላም አታውቅም፣ እኔም ደውዬላትም አላውቅም። በምንም ተገናኝተንም አናውቅም። ሩ ታእምሮ ላይ ግን ሁልጊዜ እንደምንገናኝ ሁልጊዜ እንደምናወራ ተስሮባታል። ያንን ነገር ደግሞ እኔ ማጥፋት አልቻልኩኝም በምንም አይነት መንገድ ላጠፋት ማታትም ሞክሯል። በዚህ ልክ መደፋፈሩም ጥሩ አይደለም። በጣም ተናናቅ አንድ ሰው እዛ ጋ ቢደማ አንድ ሰው ቢቆስል ነገ ላይ የጸጸቱ መከራ ነው ለሁላችንም አሉ እዛ የአንቺ ዘመዶችን ቢጎዱ በዚህኛው ወኩሉ ደግሞ እና አብርሽም ቢጎዱ ሁለቱም ቢጎዱ ጸጸቱ መከራ ነው። እና ሩታዬ፣ ይህ ሁሉ ነገር መሆን የለበትም። በጣም መሳሳላት እንደ ቶቺ ሩታ ማለት እናሱ መሀል አሁንም ሰላም ነው። ምንም እኔ ቂም አልያዝኩብን። በቃ ይቅርታ ጠይቀኛል፣ በይቅርታ አልፈነዋል። ስለዚህ ወደ ኋላ ተመልሶ ነገሮችን ወደ ክፋት ማሰቡ ተገቢ አይደለም። እና እኔ ምንም ያስጉበቅ የለም ሁሉም ነገር ትችዋለሁ ይፋ ደም ግፊት በሽተኛ መሆን አለብኝ እንዴ በዚህ ድሜ የስኳር በሽተኛ መሆን አለብኝ እንዴ በዚህ እድሜ መሆን የለብኝም ገባ በቃ ሌሎች ነገሮች ባበሳጩኝ ቁጥር አሁን ካለውበት ሁኔታ ጋር በጣም ለመጥፎ በሽታዎች ተጋላጭ መሆኑ እኔ በዚህ እድሜ ለምንድነው መድኃኒትን በቀመው በየጊዜው አይገባኝም ሰሞኑ ታመሜ የጨጓራ መድኃኒት እስከዛሬ መቃሚም ትክክል አደለም ገባ ሰላም ሰላም፣ ጤና ይስጥልኝ። ውድና እየተከበራችሁ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ የኔ የኔ ውድ ቤተሰቦች ማለት ነው። ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ ለማለት ፈልጋለሁ። የኔ ውዶች፣ የኔ ማሮች ብያቸዋለሁ። እንግዲህ ዛሬ ተመልሽ በአዲስ ነገር መጥቻለሁ። አዲስ ነገር ምንድን ነው? እንግዲህ ሩታዬ በኤፊ ቤት መታለች። እንደዚያውም አርብሽም በቡዝዬ ቤት መጥቶ ነበረ። እውነት ለመናገር አርብሽ በጣም ተስፋ ቆርጧል። እውነት ለመናገር ቤተሰቦች፣ የምር አዛዝኖኛል። ግን ማለት ይኸው ጥፋት አለበት እናቃለን። ግን እንደዚህ ሆኖ ስ በእውነት እንደዚህ ሆኖ ሲገኝ ደግሞ አዛዘኝ። ጌታ አዛዘኝ። ሩታም በእርግጥ አልፈልጉም አላለችም እኮ፣ ጊዜ ይስጠኝ በቃ ብላ የተናገረችው ነው የምትገኘው ማለት ነው። እና ሩታ የተናገረችው ነገሮች ትክክል ነው። እንግዲህ ሩታዬ ቤተሰቦች ጋ መጥቶ ነው ሶስቱ ሆኖ መጥቶ ጭራሽ ድብድብ የጀመሩ እያለች ነበረች ሩታ ያለችው ትክክል ነው። እቺ ልጅ ሌላ ወይም በአዳጋ አደለችው የተቀመጠችው እንግዲህ ቤተሰብ ጋናት ያለችው እኛም እኮ ብለናል እኮ ሁላችንም የራሳችን የሆነ የራሳችን የመሰልን እኮ ሀሳብ አስተያየታችን ሰጥተናል። ስለዚህ ትክክል እንዳልሰሩ እና አብርሽ የሰው ቤት ሄዶ እንደረበሹ ሁላቸውም እኮ ተናግረናል። እውነት ነውር ነው አንደኛ ነገር ማለት በጣም ነውር ነው። እውነቴን እምላችሁ እንግዲህ እንደምታዩት ቤኒ ራሱ ተናግረዋል። ቤኒ ቪዲዮ ሰርቷል። ይቅርታ ጠይቀዋል፣ በቪዲዮ ይቅርታ ጠይቀዋል። እውነት ለመናገር ስህተት እንደሰራን በጣም ይቅርታ በእኔም በአብርሽም ስም ባቤላ ምስል ርተይ በጣም ቅርተ ይህም ቪዲዮ ብትከታተይ ከሆን እያለ ከሆንሽ ይህም ቪዲዮ ምትከታተይ ከሆንሽ በጣም ቅርታ ትልቅ ጥፋታ ጥፍተናል እያለ ነበረ ቢኒ ማለት ነው። እውነን ለመናገር ትንሽ እንዶ ቢኒ ይሻላል ከሁሉ ጌታ ነው ምላችው እንግዲህ ነገሮቹ ከተፈጠረ በኋላ ሁሉም ሰውኮ ይጻጸታል በእርግጥ ትክክል እንዳልሰሩ ወይን ደጅ ላይ ተቀጣጥሮ ከሰፈር ወጣ ብሎ ትንሽ ደጅ ላይ ቢቀጣጠሩ ነገሮችን ቁጭ ብሎ ቢያወሩ ይሻል ነበር። እነሱ ቤት ሄዶ እኮ ነው የረበሸ። ሩታ እንደተናገረችው በጣም ያሉን ነውር ነገር ሊሰሩ፣ ጭራሽ የሆን ነገር ቢፈጠር እኮ እርስ በርስ ቢደባደቡ ከዚህ በላይ ችግር ውስጥ ነው የሚገቡ። እውነቴ ነው የምላችሁ። ስለዚህ ነገሮችን ቆም ብሎ ቢያስቡ መልካም ነው። ጥሩ እንዳልሰሩ ሁላችንም ተናግረናል። እውነት ለመናገር ብዙ ኮሜንቶች በጣም እንደዛ እያሉ ነበረ። የምሬ ነው ምላችሁ። እና በቃ ሁሉም ሰው የሩታና የአብርሽን ትዳር አይቶ ሰው ሁሉ በቃ ወደ ትዳር መሄድ አይፈልግም። እውነት እንምላችሁ ሰው ታዲያ ምን ይማራል? አስባችኋል? በጣም ነው የሚገርመው። እንደዚህ ትዳር ይቅርብኝ የሚሉ በጣም ብዛት ኮሜንት ይበዛል። አብርሽ ቤት የተለቀቀ ቪዲዮ ማለት ነው። አብርሽ ስህተት እንደሰራ የሰው ቤት ሄዶ አንኳኩቶ እንደሰራ ነው ሁላችንም። እኔም እንደዛ ብዬ ቪዲዮ ሰርቻለሁ። በእርግጥ የራሳችን አሳብ ሰተናል። ስለዚህ ሮታም እንደዛ ብላለች። እንግዲህ እኔ ብዙ ጊዜ ደጋግሜ ደጋግሜ ጊዜ ሰጥቼ ነበረ። እሱ ግን በቃ ለእኔ ልርዳቤት አማርኛ ጉድ ነው ሉ ለእኔ ጭራሽ ሊሰማኝ አልቻለኝ፣ እየተረዳልኝ አልነበረም። አሁን ግን ነገሮቹ እኔ የራሴን ነገር ከወሰንኩ በኋላ መጥቶ ሰላሜን እያሰጠኝ ነው እያለች ነበረች ሩታዬ ማለት ነው። እና እኔ የጨጓራ በሽተኛ ለምን ሆናለሁ? ብዙ ነገር እየታመምኩ መድኃኒት እየባትኩ ለምን ራሴን አሳመማለሁ? ከዚህ ነገሮች ትንሽ ራቅ ማለት ስለምፈልግ ለራሴ ጊዜ መስጠት ስለምፈልግ ቤተሰብ ጋ ቤተሰብ ጋ ነኝ። ጊዜ መስጠት የምፈልገው ቤተሰብ ጋር ስለሆነ የቱም ቦታ አይደለም ያለች ነበረች። አሁን እኔ ለራሴ ጊዜ መስጠት አለብኝ ለራሴ ወደ ራሴ ማመለስ አለብኝ እያለች ነበረች ሩታዬ ማለት ነው፣ እና ሩታ ያለችው ትክክል ናት። ስለዚህ አሁን ወደ ቤት ማመለስም አልፈልግም። ሲፈልግ ብቻ ለሱ ስልክ ደውልለታሉ፣ እሱ ይደውልልኛል፣ ግን እኔ አላነሳም፣ እያወራም አይደለም ያነሰውለትም አይደለም እኔ ወደ ራሴ ሲመለስ፣ ስለዚህ እኔ ደውልለት አለ ምናምን፣ እኔ ለወራ ስፈልግ ደውልለት አለ እያለች ነበረች ሩታዬ። ባክሽ ይበቃሻል፣ እውነት አብርሽ እንዳየዋቸው ቤተሰብ ተስፋ ቆርጧል። እውነት በጣም አሳሰኝ ዛሬ ላይ ማለት ነው። ስለዚህ ሩታዬ ባትጨክኝ፣ ነገሮቹን ቶሎ ብለሽ ብታስተካኪ ደስ ለኛ የኔ ቆንጆ ማለት ነገሮቹን ፊቱ በቃ ይበቃቸዋል። እውነት ከእናንተ ኛ ምንድነው የምንማረው? ወንድ ልጅ ቢያጠፋ ሴት ልጅ እኮ እውነት ለመናገር ብሌ ሴት ናት፣ ሴት እኮ ብላተኛ ናት ይባላልና። ማለት ነገሮቹ እንጂ እኮ እንዶ ከነሱ ተሽለሽ እንዶ ማግኘት አለብሽ ሩታዬ ማለት ትዳርሽ የማሰብሰብ ያለብሽ አንቺ ነሽ ሌላ ታሪክ እንዳይፈጠር የምር እንዳ የዋርሽ ተስፋ እንደቆረጠ እንዶ ብዙዬ በጣም የተቆጣች፣ ይህ ሁሉ የአንቴ ጥፋት ነው። አንቴ ነው እንደዚህ የምታደርገው ያለ። እቺ ልጅ ነፍሰ ጡር ናት። በዚህ ሰዓት አንቴ አንቴ በዚህ ሰዓት አንቴ ነው። እሷ ማለት አንተ ነበር የሚያስፈልጋት ከሩታ ጎን እያለች ነበረች። ብዙ ያለችው ትክክል ናት። ሴት ልጅ እርጉዝ ናት። እርጉዝ ስትሆኑ እውነት ብዙ ነገር ያስፈልጋል። በራሴ አርግዤ አላቅም። ቤተሰብ እንደሳስላቸው ማለት ነው። እና እና ግዴታ ባለቤቱ ቢኖር የበለጠ ቤተሰቡ ደግሞ እንደፈለገ ችል ሊያደርጉለት አይችሉም። የቻሉ ነው የሚያደርጉላት እንዳ ማለት ባለቤቱ አይሆኑ ሁሉም ነገር ብዬ እኮ ነው ቤተሰብ ስለዚህ ተይ ሁሉም ነገር አንቺ ማስተካከል ትችላለሽ አንቺ እኮ ጎበዝንለሽ በቃ ሌላ ሆኖ ሌላ ነገር ውስጥ እንዳትገቡና ቆም ብላችሁ ሁለታችሁም አስባችሁ ወደ ትዳራችሁ እንደነበራችሁ በቤት ብዙ ነገሮች እንዳሳለፋችሁ ፍቅራችሁ ምን እንደነበረ እንደዛ ብትመለሱልን ይሻላል፣ እውነቴን የምላችሁ። ስለዚህ ወደ ራሳችሁ ተመለሱ፣ ይበቃችኋል። እውነት በቃ ሁን ምንም ደናኮ የሚሰራ ሰው አላየንም እስካሁን ለመናገር ሁሉም በዛ ሴት ሄዱ። ጭቅጭቅ ነው ብሮኬ ጋ ማርክ ጋ ሁሉም ጋ ጭቅጭቅ ነሆነ ለመናገር። ስለዚህ ይበቃችኋል። እንደዚህ ያክል ብዙ ቪዲዮ ተሰርቷል። ይሄው አንድ ወር ሞልታችሁ እኮ ዱባይ እንደመጣችሁ ሁለት ሳምንት ሰቶን ይሄ ነገር የተጀመረ ማለት እንግዲህ፣ ወደ ኋላ ተመልሳችሁ ቪዲዮን ገብታችሁ ሲታዩ አንድ ወር ሞሉ ማለት ነው ይህ ጭቅጭቅ ካገባ ይቺ ነዚ ተብዮ መታ ሚዲያ ላይ ያሉኔ ነገር እየመጣች እየበጠበጠችው ይሄ አንድ ወር ድፍም ሞላ ማለት ነው ቤተሰብ ከዱባይ እንደተመለሱ እንኳ ሁለት ሳምንት መች ቆዩ አልቆዩም እኮ ወደ ኢትዮጵያ መጥቶ ሲመጡ ማቸው ሁለት ሳምንት እንኳን ሳይሞሉ ነው ይሄ ነገር የተፈጠረው ማለት ነው ስለዚህ አንድ ወር ሙሉ እንደዚህ የሆናቸው ካቀጠላቸው በጣም ከባድ ነው ስለዚህ ይበቃቸዋል

ሁሌን እናይልን ማለት ነው። ራስሽን እየጎዳሽ አንደኛ እያለቀሽ እንዳትመጪ እንደዚህ ጠንካራ ሴት ሆነሽ ራስሽን ጠብቀሽ እንደዚህ ሆንሽ እናይልን እንጂ፣ ለማን ብለሽ ነው እንዴ? ለማን ብለሽ ነው ምታለቅሽ? ስለዚህ እንደዚህ ቆፍጥን ያልሽልን እናይልን፣ በጣም ደስ ብሎ የኔጣም በላል ማለት ነው። ስለዚህ ቤተሰብ እንግዲህ ነገ ደግሞ አዲስ ነገር ይኖራል ብዬ ያስባለሁ። ፈጣሪ የአብርሽና የሩታ ሰላም ፈጣሪ ይመልስላቸው። እውነት በጣም ንጃ የነሱ ነገር አላቅም። በእውነት ቤተሰብ ግራ ተጋብተናል እኮ።